ጨርሰሻል። እኔ ደግሞ ብቅ ማለት ደሞ አለብኝ። እስከዚህ እንኳን ችግር የለም። እስከ ገብርኤል ጋር በንት

እንትን ምንድን ነው? ስልኬ እኮ ያልከው። ምን ላይ ጎግል ላይ ያየሁት? ቅማል ጎግል ላይ ቅማል? ስሚ ቅማል ቅማል ጥቅም ማለት ነው። ቅማል ፀጉር ውስጥ እንጂ ጎግል ላይ የሚሰራ እኮ። ጎግል ላይ ቅማል አለ ማለት ምንድን ነው ጥቅሙ? ጉዳትም እኮ ገር ሞኝ የእራሱ ማለት ነው። በጣም ትልልቅ ነው በተለይ አንተ ወደ ህንድ ነው ምናምን በጣም ትልልቅ ናቸው። እና እሱን አይቼ ዝም ብዬ ገባው። ከዛ አይዋለው እንትኑ እውነት ከሆነ መጠቀም እፈልጋለሁ። ምን ምን ይላል? እንትን ነው እኔ በፊት እጠቀም ነበር እሱን አርግ ብዙ ዙሮ ውሃ ከቀቀልከው በኋላ ማለት ነው። ከዛ ብርቱካን ትጨምርበትና ምናምን እንደዛ ለፀጉር በጣም ወሪት ነው። ይህም ተመሳሳይ ይቀቀላል። በተለይ ብዛት ካገኘ ማለት ነው። እናንተ ቁቅል ምስሉይቀሉብዙማ ነገር ቦታቅልና ውሃውን ከዛ ከውሃውና ከብርቱካን ልጣጭ ጋር አትንድ ላይ አድርገ ጸጉሩ ትቀባለህ።

ሲጀመር ቅማል እንዴት ለቅቅል የሚደርስ ቅማል እንዴት ይኖራል? አንድ አስራ ሁለት ምናምን ምናምን ቢገኝ ይበቃ። ያው መሞከር ነው።

ምን እያደረጋችሁ ነው? የሚቀለመው ነገር ይካልመን አንድ ላይ ጀመርሽ እንትን ቶሎ የሚሸሹሽ ስለሚችሉ ቶሎ በይ አገኘሽ አንተ ምንድን ነው እሱ እንደ እንደ እንደ አየሻ አንዳንድ የምር ከቡ ነገሮች የሚጠቅሙበት ቀናት አለ። ይኸው ቅማል እምጠቀቢ ቢሆን ራሱ ልትቀቢ ነው። ቅማል እም ጥቅምላ የሆነ ቅማሉ የቅማሉ ልትቀቢ ሁለት ናቸው።

አንቺ አጉርጉሪ፣ አቁሙ አቁሙ። በቃ ስነ ስርዓት ይኑራችሁ። ለምን ደግሞ የቅማል ውኃ እየተቀማመላችሁ? ፊ ው በፊት ጥራት ብለሽ እቤት መገኘቱን ተመስገን በል ሰው